አጋባኝም ብዬ ትችያለሁ። ሁለታችሁ እንደፈለጋችሁ መሆን ትችላላችሁ። እንደዚህ አይባልም ብዬ አያገባኝም ምናምን ከማለት በመጀመሪያ አረጋ ሰከን በይ። ፕራንክ አድርጎ እንደማያቅሰው አትምሰይ፣ ተረጋጊ እሷም የራሱ ህይወት ያለ ሰውናት ገብቶቻል። እየሷ ሚወት አንብት ከሆነ ሶሲ ተጠርታ ነው የመጣችው። ያን ያክል ጥፋት አለባት ብዬ አላስብም። ደግሞ ይሄን ያክልም እንዲህ ይገናል ይከብዳል ብላ አላሰበችም። ሶሲ እንደምታየዋል፣ እንዴት ነው ምትሆኙ? ቅርታ እንቴክሽ እኮ ነው ይቅርታ። ብሩኬ፣ በቃ ነገሮችን ተወት ማድረግ ይቅርታ፣ አርጌላችኋለሁ ብላለች። ትሄድ፣ በቃ ትረጋጋ፣ እድል ስጣት፣ ጸጥ በላት፣ በቃ ዝም በል። እንደኛም እኮ ክብር ምናም ካለን እኮ የኛም ክብር አለ ምድ ነው ምትወም፣ ተስፈራሪ የክብር ጉዳይ እንኳን ከተባለ ብዙ የሚወራ ወሬ ስላለ ስለ ሁለታችሁም ታሪክ ዝም ይሻላል። እሱ ተከር ነው ይብሰል። እሱ ምንም አያደራድራችሁም። ይህን በመሀል ፍጼ እንዴት እንዳሳዘነኝ እኔ አባቴ እኔ ጌታ አይዞ አይዞ ምስጊንሁሉ መናገር ይቅርታ ማለት ይቅርታ ነው። ይሄን ያክልም ብዙ ነገር የሚያስብል አይደለም። ክብር ምናምን የሚባለው ነገር በሁለታችሁም ጋር ክብር ከወረደ ቆይቷል። ሶሲ ለምን ሆነች የሚለው ነገር በፊት የምትጠራጠሪ ከሆነ ሀይሚ በውስጥ ስታዋሪያት አለማውራት ቼ ነበር፣ ጥርጣሬ ካለብሽ ማለት ነው እና ዛሬ አንድ ነገር ለሀይሚ ልላት መጥቻለሁ። በመጀመሪያ ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤት ሰዎች እንዴት ናችሁ? እንዴት አላችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በፍጼ ሀይሚ መታለች፣ ከብሩኬ ጋ ሰጣ ገባ የሆነ ንግግር ተነጋግረዋል። ግን ግን ማለት ነው እዚህ ጋር ሀይሚ ፕራንክ እያደረገች ነው። ብሩኬ ራስን ዝግጁ አድርግ ለምንም አይነት ነገር ውሳኔ እንዳስቸኩል፣ ተረጋጋ። በቃ ከፈለግ ሁለት ቀን ሶስት ቀን አለማግኘት ትችላለህ። ካላስቻለህ ከዛ ውጭ ግን ፍራንክ እያደረገች ነው ምንም አይነት ውሳኔ እንዳትወስን። ሲቀጥል ደግሞ ሀይሚዬ ሁለት መቶ ሺህ እንዲሞላ ትፈልጊያለሽ። በእርግጠኝነት የእኛ ህዝብ ደግሞ ሁለት መቶ ሺህ የሚያስገባሽ ማለት ነው። ማለቴ ካየሁት ከተረዳሁት አንጻር ነው፣ ካየሁት ነገር ነው የምነግራቸው ቤተሰብ። ሀይሚ አሁን እዚህ ጋ ማለት ነው እንደዚህ አይነት ሀይለ ቃል እያወጣች ብሩኪን ስለተናገረችው ፍራንክ ነው አይኖና ቃለን ግን ህዝቡ ደግሞ በዚህ ወይ አይረዳም፣ በጣም ይናደድባታል። በሀይሚ ማለት ነው። ለምን እንዲህ ስለተናገረች፣ ለምን ፕራንክ ነው ስለተባለ ሰው ደግሞ ሰብስክራይብ አያደረግም። በቃ ይሄ እመኑኝ፣ ይሄ ትክክል ነው። ለምን መሰላቸው? ብሩኬ ቪዲዮ በፊት ሀይሚ ቪዲዮ ስትሰራ ሰብስክራይብ ይጨምር ነበር። አሁን ግን ሀይሚ ቪዲዮ ስትሰራ ሰብስክራይብ እየጨመረ አይደለም፣ እየጨመረ አይደለም። ብሩኬ ሲሰራ ግን እየጨመረ ነው። ልብ ብላችሁ እዩት። ተፈለጋችሁ ማለት ነው። የኛ ህዝብ የሚወደው ይሄ ሁለት መቶ ሺሽ እንዲሞላ በዚህ ልክ ያልሆነ ቃላት ኃይለኝነት ምናምን ንግግር ሳይሆን፣ አለ አይደል የተጎዳች ሴት መስለሽ ቅልስልስ ብለሽ በቃ ፍራንኩንም ለመቀበል ይቅርታውንም ለመቀበል እንደገናም ደግሞ ላለመቀበልም ሆነሽ የሆነ በቃ የሚያሳዝን ህይወት ውስጥ ሆነሽ ነው መከወን ያለብሽ። ይሄንን ክወና ለምን ካለበለዛ ሰውም እንዲህ አይነት ነገር ካላየ እመኑ ፕራንክ ሰብስክራይብ አያደርግም እውነቴ ነው ምላችሁ ዛሬውን የተናገረችው ነገር አይደለም እንኳን ሌላውን ሰው እንደዚህ በቪዲዮ የሚያየውን ሰው ሶሲ ራሱ ስሜታው እያደረጋት ነበር እሷ ፕራንክ እያደረገች ነው ሀይሜ እመኑ ፕራንክ እያደረገች ነው ግን ደግሞ ብሩኬም እየቻላት ነው በጣም ተናዷል ግን እየቻላት ነው ግን እንደዚህ አይነት ንግግሮች ደግሞ ማለት ነው በመካከላቸው በጣም ክፍተት ይፈጥራሉ ስለዚህ ሀይሚ ወይ አነጋገርሽን አስተካኪ ወይ ደግሞ የሆነ ነገር ፍጠሪ፣ አለበለዛ ሰብስክራይቡ አይጨምርም። እዚህ ጋር አንድ እና አንድ ሰው የሚለፋው ሰው ከፍ ዝቅ የሚለው የሚናጋገረው ሰብስክራይቡ ለማስተካከል ነው ለማደግ ነው። ስለዚህ በቃ በእንደዚህ ወይ ሳይሆን አላደላ የሆነ የተጎዳ ሰው የተጎዳ አይነት ስሜት እያሳየሽ ሰውን እንደዛ ብለሽ ነው ማታለል የምትችው እንጂ ይሄ ጀግና ናት ምናምን፣ ቲክቶክ የሚያራግበው እነሱን ተያቸው፣ እነሱን የእነሱን አትስሚ። ግማሹን የምሰራው የምንሰራው ሀይሚ የእነሱን እየሰማች ነው። ምክንያቱም ቲክቶክ ላይ ቁጭ ብለው ከካሜራ ጀርባ ብሩኬ ምን እንደሰራ ምን አውቃለው ብለው ነበር፣ እሷም ዛሬ ደገመችው እና ይከብዳል። እንደዚህ አይነት ነገር ሰው ይሄ ነገ መገናኘታችሁ አይቀርም። ሂዱበት እየሰራችሁ ነው፣ ግን ደግሞ የምታረጉት ነገር ማለት እኔ እንደ እህት ሆኜ ስነግርሽ ሀይሚ ንግግሮችሽን ቆጥቢያቸው። ምክንያቱም ሰው እንዲህ አይነት ነገር ሲያይ ሰብስክራይብ አያረግም ያነሳል እንጂ አያረግም። ስለዚህ የሆነ በቃ አረጋ፣ ሰከን የሆናለ አነጋገሮችሽን፣ የምትጥያቸውን አማርኛዎች የሆነ በቃ እንዴት ነው ሰው የሚያሳዝን። የዛን ሰዓት አንቺ ከፍ እንድት ነው ሰው የሚፈልገው። በዚህና ግዛት ምናም ምናም እንደዛ ነው የሚሉት። እኔ ብዙ ቦታ ስላየወት፣ አንደኛ ይሄን ነገር ያየወት በብሩክ ነው። ብሩኬ የሆነ ሰዓት ላይ በጣም ሲበደል ነበረ። በጣም ፍፄን ያደረገችው ጊዜ የዛን ሰዓት ነው። ህዝብ በጣም ብሩኬን እንዲወደው የተደረገው የዛን ሰዓት ነው። እመኑኝ፣ የምሬ ነው። መላች በጣም ያሳዝን ነበር። የዛን ጊዜ ታሪኩ ራሱ በጣም ከባድ ነበረ። ከዛ በኋላ ግን በጣም ብዙ እህቶች ብሩኬ አፍርቷል፣ ብዙ እህቶች። ስለዚህ ሀይምዬም አሁን ምን ማድረግ አለበች? ንግግሮችሽን ማስተካከል ምክንያት ነገ የምትገናኙ ሰዎች ናቸው። ሲቀጥል ደግሞ ፕራንክ ቢሆንም እዚህ ቦታ ላይ ብሩክ አሁን ሊያዝንብሽ ይችላል። እየተናገረ ስለሆነ ፕራንክ ነው እያለ ስለሆነ ነገ ሊያገባሽ ያሰበ የተዘጋጀ ፍቅረኛ፣ ሊያደረግሽ የተዘጋጀ ወንድ የሆነ ልቦና ውስጥ የሆነ ነገር ይጻፍበታል። በአገባትም እንደዚህ ነው እንዲህ የምንኖረው የሆነ ነገር ግጭት ቢፈጠር እንዲህ ነው እንዲህ፣ ሀይሚ የምታከብደው እንዴት ቀለል አርጋ ይቅርታ ትቀበለኝም ሊል ይችላል ይህንን ማሰብ አይከብዳችሁም። እዚህ ጋር ግን እኔ አሁን እንዲህ ስናገር እናንተ ለሀይሚ ጠላትነት ወይም ደግሞ ተንኮልነት ነው የምታስቡት። እኔ ግን እንደዛ አይደለም። እኔ ሀይሚን እኔ አላገባትም እኮ እኔ ብሩኬ እኔ አላገባው። ብዙ ጊዜ ብሩክን ብፈልጊ አታገኘውም አላቸው። እኔ መች ፈለግኩ ፈለግኩ አልኩኝ። ወንድምነት ይበልጥብኛል። ወንድምነት ባል ማለት ነገ መቶ ተነገ ወዲያ የሚሄድ እኮ ነው። ወንድምነት ግን የዘላለም እኮ ነው። ወንድም እኮ መከታ እኮ ነው። ይሄን አጠቁም። ስለዚህ ብሩኬን በዚህ ልክ ቃልላፊ አታውሪ፣ አትነጋገሪ። ለምን ለራስሽ ብዬ ነው እኔ ምክንያቱም ሰው ሰብስክራይብ ባያረግም የምሬ ነው። የሆነ ነገር አበሻ እኛ ሀበሾች የሆነ ነገር ወይ ከተሰበርሽ ወይ ካዘንሽ ወይ ምናምን፣ ስለዚህ በዛ ወይ ላይ አንቺ ተንቀሳቀሽ፣ በዛ ወይ ላይ ስሪ እንጂ ይሄ ይሄ ጉልበት ምናምን ምናምን የሚባለው ነገር ምንም እዛው ካሜራው ላይ ዛው ነው የሚያበቃው። ምንም አይጨምርም። አሁን አልጨምረም ሰብስክራይቡ። ትናንት ግን ጨምሮ ነበረ፣ ትናንት ወዲያም ብሩኪስ ስራ ጨምሮ ነበረ። ሶ በቃ የሆነ ይህችን ሁለት መቶ ሺህ ለመሙላት አንዳንዴ ጥሩ ጥሩ ነገር ቤተሰቦች ተናገሩ፣ ጥሩ ጥሩ ነገር መጥፎ መጥፎ ነገር ሳይሆን ጥሩ ጥሩ ነገር። ይሄ ጊዜ ያልፋል። ለምን አንደኛ የሀይሚ ንግግር የሆነ የሚታገሰው ካልሆነ የሆነ ወደ ሌላ ነገር ነው የሚጋብዘው። ይሄ ተፈጥሯ ነው። ምንም አድረግ አይቻልም። ከዚህ በፊትም ብሩኬ በቀደም በዛ በጓደኛው ፕራንክ ስታረገው ንግግሯ እኮ እንዴት ለሌላ ነገር ነው የሚጋብዘው። ግን እኔ ትዕግስተኛ ሆኜ ነው ብሏል። ስመልሰው መልሱ ነው ያናድዳል። ግን እኔ ደግሞ እየተናደድኩ አደለም። ውሃ ጥጪ ማለታቸው ስለማይቀር እኔ እየተናደድኩ አደለም ግን ለሷ እዚህ ጋር የሚጠቅማት ነገር በቃ ፕራንኩ ፕራንክ ነው ተባል አደለ? አምናም ለመቀበል የሆነ ፈራ ተባ የሆነ በቃ እንዴት ነው፣ ቅስሟ የተሰበረ ሴት መስላ ነው መታየት ያለባት፣ ከዛ በኋላ ሰው ከፍ ያደርጋታል። ካለበለዛ እንደዚህማ ሰጣ ወጣ ውረድ ክብሬን ምናምን ምናምን ካለች፣ ክብሯ የሷ ክብር እኮ ከወረደ ቆይቷል። ምክንያቱም በባለፈው በፕራንኩ ብዙ ሰው ሰድቧታል። ተሰዳ ምንም ጥቅም የለውም ይሄ የምሬን ነው ስለዚህ እኛም ሁለት መቶ ሺ ሞልቶ ሰላም እንድናገኝ አነጋገሮችሽን አስተካክያቸው ሀይሚ ሲቀጥል ደግሞ ብሩኬን አያገባኝም ስለ ህይወት ምናምን አይባልም ሲጀመር ሶሲ ማለት ብትፈልገው ኖሮ አንቺ ጋር ከመምጣቱ በፊት መውሰድ ትችላለች ብትፈልግ ስለማትፈልግ ነው ምን አጥቼ ብላለች ሰራር ምን አታ የእሷ ባል እኮ ማለት ነው። እን የዋንጫ ተሸላሚ ኳስ ተጫዋቲ የት ቦታ የሚሄድ ነው? እንግሊዝኛ አነጋገሯ እንኳን ራሱ ስንትና ስንት ሀገር ረግጣ የመጣች ልጅ ናት። እንዴት ነው? አረ አንዳንዴ ማ አናስብ ማለት እሷ ብትፈልግ ኖሮ ከአንቺ በፊት እሷ ነች የምታውቀው፣ ግን አትፈልግም። እሷ እሱም አይፈልጋትም? ያው ጓደኝነት ነው፣ ወንድምነት ነው። ጀስትኛ እንደምንወደው ተወደዋለች፣ አለቀ። እንደዚህ እንደዚህ አይነት ነገር ወለታዋይ ልኝ ሲላት ጓደኝነት ማለት እንደ እህትነት ነው። እውነቴን ስነቅራችሁ እንደ እህትነት ነው ጓደኝነት። ስለዚህ ያን ውለታ ዋለችለት፣ ግን ደግሞ አሁን ላይ ባሏ ልኩልህ በቀረብኝ በጣም ይቅርታ እያለችው ነው። እሷ ተበድላ እሱን ይቅርታ እየጠየቀችው ነው። እንግዲህ ምን ያክል ጓደኝነት የሴት ጓደኛ አያስፈልግም ይባላል፣ ግን አንዳንድ ቦታ ደግሞ የሚያስፈልጋችሁ ነገር ሊኖር ይችላል። ሶሲ ማለት የቡጣጀራ ልጅ ናት። ተጅራ የቡጣጀራ ልጅ ናት። አንዳንዶቻችሁ ጣሊያን ሀገር ነው የት ነው ያለችው፣ ምንድን ናት የት ናት ምናምን ትላላችሁ። ብሩኬ ገና ቲክቶክ ሲጀምር ከሷ ጋር ነው ቲክቶክ መስራት የጀመረው ብሩክ ማለት ነው። እና ስለሚያውቃት ነው ስለሚግባባት ነው። ከዛ ውጭ ምንም ያለፈ ነገር የለውም ሊኖረውም አይችልም። ፍቅረኛ አላት እንዴት ይኖረዋል? እንዴት ካሜራ ደቅኖ እንዴት ፍቅረኛ ያላትን ሴት እንዴት ሌላ ነገር ያደርጋል ብለሽ ታስቢያለሽ? ሀይሚዬስ እንደው ሌላው ቢቀር እንዴት ያደርጋል ብሎ መገመት በጣም ይከብዳል፣ ይከብዳል። ፕራንክ ከባድ ነው። ላለማመን ትወዛገቢ ይሆናል። ነገር ግን በቃ ማለፍ የሚባል ነገር አለ። ሲቀጥል ደግሞ እሷ ጋር አውርታችኋል፣ እያወራችሁ ነው። በውስጥ ብዙ ነገር ተነጋግራችኋል እንደምትለው ከሆነ ማለት ነው። ታዲያ ብሩክን የምትፈልገው ከሆነ እሷ በዛ ልክ እኮ ክብር ሰጥታሽ አታወራሽም ሀይሚ ማለት ነው። ሶሲ ስለዚህ አንድና አንድ የመጣችው ለፕራንክ ነው። ብራ እንኳን ሰራች፣ ይህ እንደዚህ ይሆናል ብላ አላሰበችም። ሁሉ ነገር ተቀያየረ። በቃ ባላረኩት አለች፣ ባላረኩት ብላ ተጠጠተች። እኔ ህይወት እንዲበላሽ አልፈልግም። ማለት የእሷንም ህይወት ሰምታችኋል፣ ተኮራርፈው እንዳሉ ሰምታችኋል። ስለዚህ አንዳንድ ጊዜ ቆሞ ብሎ ማሰብ ጥሩ ነው። ማለት የማይሆን ነገሮችን ተነጋግረን ባላልኩ ኖሮ ማለትም በኋላ ይመጣል አሁን ሀይሚዬ ዛሬ ሶስት ቀንች ነው። ከዚህ ስሜት ውስጥ መውጣት ነበረብሽ። እንደዚህ ስሜታዊ የሆነሽ መምጣት አልነበረብሽ ሚዶ ላይ ማለት ነው። ምክንያቱም ስለ ፕራንክ እኛ ላንቻ እናስረዳሽም ስንትና ስንት ፕራንክ አድርገሽ ብሩኬን አሳይተችናል። ስለዚህ እሱ ሲያረገው ለመረዳት በጣም በጣም በጣም ቀላል ነው። ይሄን ያክል ራሱ ንግግርም ቃላትም አያስፈልግም። ፕራንክ ፕራንክ ነው አለቀ የክብር ጉዳይ ምናምን ምናምን እሱን ከካሜራ ጀርባ ባልሽን እንደዚህ ክብርህ ወርዶብኛል እና እንደዚህ ነው ማስተካከል ትችላለሽ። ምክንያቱም ፍቅረኛሽ ነው፣ ከአንድ አመት በላይ አብራችሁ ቆይታችኋል። ብዙ ሚስጥር አላችሁ፣ ብዙ ሚዲያ ላይ የማይወጣ ነገር አላችሁ። እንደውንም ብሩኬን እንዲያወጣው እየገፋፋሹ እያሳሳትሹ ነው። ብዙ የደበቀልሽን ነገር ማለት ነው። የደበቀልሽ ስልሽ ነውር ነገር አይደለም። አንዳንዴ የራሳችን የሆነ ፕራይቬት የሆነ ነገር ይኖረናል፣ ለጓደኛችን ለፍቅረኛችን የምናወራው ወሬ ማለት ነው። በህይወታችን ውስጥ የሚገጥመን ነገር ብዙ ነገር ይኖራል፣ እና ያንን ነገር ለማውጣት እየታገለችው አይታችኋል ቪዲዮን። እኛም እኮ ስለ ክብር ካልን ብዙ ነገር መናገር እንችላለን። ስለዚህ እንደዚህ የከረረ ንግግር ጥሩ አይደለም። አንደኛ ያጣላችኋል፣ ያቆራርጣችኋል። እናንተ ደግሞ የምትቆራረጡ ሰዎች አይደላችሁ፣ የምትጣሉ ሰዎች አይደላችሁም። ሲቀጥል ደግሞ የተራ ነገር ነው፣ ተራ የሆነ ፕራንክ ነው። የምሬ ነው። በቃ ሳያስበው አደረገ። ስህተት ነው አለ፣ ይቅርታ ጠየቀ። ከይቅርታ በላይ የሰው ልጅ ምንም ነገር የለም። አዎ ቪዲዮውን ስሩበት ትንሽ ሂዱበት። ግን ሀይሚዬ የቃላት አጠቃቀምሽን ሽን አስተካክይ። የምታስተካክይው ደግሞ ለብሩኬ ማዝኛ አይደለም፣ ለሶሲም ማዝኛ አይደለም። ሰብስክራይቡን መሙላት ስላለበት የኛ ህዝብ እንደዚ አይነት አይፈልግም። አሁን ስንት ምን ኮመንቱ ሙሉ ሀይሚን የተሳደበው? ኮመንቱ ሙሉ ማለት ነው። ለምን በተነጋገረችው ንግግር። ስለዚህ በዚህ ወይ ሰብስክራይቡ አይሞላም። ስለዚህ እቺን ነገር ብታስተካኪ እኔ በእኔ አመለካከት ነው የምለው፣ በእናንተ ደግሞ የፈለጋችሁ ትችላላችሁ። እኔ ግን በእኔ አመለካከት ትንሽ ረገብ የሆነ የማሳዘን ባህሪ የሆነች ነገር ብታሳይ ህዝቡ ይጓጓል፣ ይባበላል። ታውቃላችሁ እንጂ አሁን ዛሬ ምንድን ነው በቃ ጦርነት የተከፈተ ምናምን ነው የሚመስለው። የዕለት ዕለት እንኳን እንደዚህ አልተናገረችም ሀይሚ እዛ አልጋው ላይ ያገኘች ቀን እንኳን ሶሲል እንደዚህ አልተናገረችም። እየዋለች እያደረች ሌላ ሰው እየሆነች ነው የመጣችው። ስለዚህ አስፈላጊ አይደለም። ምናልባት የተላበሹ ካራክተር ይሄ ሊሆን ይችላል፣ ግን ደግሞ ካራክተርሽ ቤተሰቦችሽን እንድታዝኝ እንዲያዝኑልሽ ወይም ደግሞ ሌላ ሰብስክራይበሮች እንዲመጡ ቤተሰብ እንዲመጡ አያደርግም ካራክተርሽ ማለት ነው። ስለዚህ በቃ የሆነ እንደማዘን ነገር በቃ ሰው የሚስብ ነገር ሰው የሚያሳዝን፣ የኛ ህዝብ ይሄን ነው የሚወደው። እሷማ እንደዚህ የሆነች ምናምን ከዚህ በፊት ነባን አይታችኋል፣ ነባ በንትና እንዴት እንደሆነች በጣም ነው ያሽከረከሯት። የሰራችሁ ፕራንክ የሰራችሁ ፕራንክ ሳይሆን ኖርማል ቪዲዮ የሰራችሁ ግን በጣም ያሳዝን ነበር። ብዙ ሰው ነው የተቀበላት። ስለዚህ ያንን ነገር ብታስተካከ በጣም ጥሩ ነው ላለው እና ቤተሰቦች፣ ከኔ ጋር የመሳደብ ሱስ ያለባችሁ ተሳደቡ፣ መብታችሁ ነው ግን እኔ ሰብስክራይብ እንዲሞላላት ይህን ይሄን ነገር ብትጠቀም የተሻለ ነው። ሌላው በውስጥ መስመር የማይሆን የማይሆን አይዲያ እየሰጣችኋት ልጅቷን አታሰሯት። በራሷ ነገር ትንቀሳቀስ። አሁን ይሄ ዛሬ የተናገረችው ሁሉ ላይቭ ላይ የተናገሩት ነው ኮመንት ላይ የተጻፈ ነገር ነው። በጣም ኮመንት ላይ የተጻፈ ነገር ሀይሚ ኮምፒውተር ታደርጋለች። ስለዚህ ያንን ነገር አትስሪ እዚህ ጋር ምክንያቱም ነገር ይሄ ልጅ አብሮሽ ሊኖርሽ የሚያስብ ልጅ ነው። ብዙ ነገር ከአንቺ ሴቭ የሚያደርገው ነገር ይኖራል። ስለዚህ አንዳንዴ በቃ አጠገባችን የራሳችን የምንለው ሰው ስላለ የሆነ የፈለገ ነገር ሊያጠፋ ይችላል። ያ ጥፋት እኮ ልባችን ሊጎዳ ይችላል። ግን ደግሞ በይቅርታ ይቅርታ እያለ ነው። እዚህ ጋ ይቅርታ እየተማጸነ ነው። እንደዛ እየተማጸነ ግን ይቅርታ አድርጌላችኋለሁ እየተባለ ግን ሌላ ሌላ ነገር ቃል መወራወር አያስፈልግም። ምክንያቱም ይሄ ልጅ ነገ ያገባሽ ያሰበው ወንድ እንዴት ነው እንዴት ብዬ እችላታለሁ የሚል ነገር ያስባል። እንዴት ጥፋት ቢኖርብኝ እንዲህ ነው ወይም ታደርገኝ ይላል። ብዙ ነገር ያስባል። ሶ ዛሬ ላይ ብትለያዩ ምንም ላይ መስልሽ ይችላል። ግን ደግሞ ነገም የሚመጣው ሰው ያው ነው። ምንም አዲስ ነገር የለውም። ህይወት ይቀጥላል። ይሄን አውቃለሁ መቼም ብሩኬ ቢሄድ ሌላ ወንድ የለም እንደምትሉኝ አውቃለሁ። ቤተሰብ ያ ሳይሆን ሁለቱ ተግባብተው ይህን ያህል ጊዜ ቆይተዋል። ስለዚህ በዚህ ነገር መለየት የለባቸውም እሷ እና የራሴን ሀሳብ የታየኝን አመለካከት ነው የገለጽኩት። ቤተሰቦች ሀይሚሰከን ሰከን ማለት አለባት ብዬ አስባለሁ በእኔ አመለካከት፣ በእናንተ ደግሞ የፈለጋችሁን ኮመንትስ ተጻፉ። ሌላው ፍጽዬ በጣም በጣም አሳዝኖኛል። ፍጽዬ ስላለ ሰላም ይወርዳል ብዬ አስባለሁ ግን በቃ እንደዚህ ሰላም መውረዱ ስለማይቀር ዛሬ ላይ ይሄ ቪዲዮ ተቀማጭ ስለሆነ መጥፎ መጥፎ ቃላት አትነጋገሩ። በቃ የሆነ ስሜት የሚፈታተን ነገር አትነጋገሩ። እውነት የሆነ ሰ ላ እስኪ ብሩኬን ይዩት። በቃ የሆነ በቃ ግራ ያጋባል፣ በጣም ያስጨንቃል ዞ ይታረቁልሃል ፍጽዬ ብዙም አታስብ ብዙም አትጨናነቅ ብዙ አታስብ ትፈታዋለህ ነገሮችን ትፈታቸዋለህ ብለን ተስፋ እናደርጋለን ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ሀይሚና ብሩኬ በሰላም በፍቅር በድጋሚ እንደምትመጡ ተስፋ አደርጋለሁ ብሩኬ ግን ምነግድ ነገር ቢኖር ምንም አይነት ነገር ውሳኔ እንዳትወስን እረፍት ማድረግ ትችላለህ ከሚዲያው ላይ መጥፋት ትችላለህ ምክንያቱም ለአንድ ቀን ለሁለት ቀን ማለት ነው ከዛ ውጪ ምንም አይነት ውሳኔ እንዳትወስን አደራ ሁሉም ነገር አላፊ ነው። ቤተሰቦች፣ እናመሰግናለን። መልካም ምሽት። ባይ ባይ